ያደረሰን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኑ። የደብረ ብርሃን እንጨት ማቀነባበሪያ ፋብሪካ ማስፋፊያዎችን በመስራትና የቴክኖሎጂ ሽግግር ላይ ትኩረት በማድረግ በቀጣይ ተግባራት እንዲያከናውን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት አሳሰቡ። ከስራ እድል ፈጠራ እውቀት ሽግግርና ትርፋማነት አኳያ ፋብሪካው በጥሩ እንቅስቃሴ ላይ መሆኑን የቋሚ ኮሚቴ አባላት በጉብኝታቸው ተመልክተዋል። በላይ ተስፋዬ ዝርዝር አለው። በቻይኖች ነበረ ሜንቴናንሱም የገጠሞም ሁሉም ነገር ይተዳደር የነበረው ለአጋጣሚና ንም ስመጡ ደግሞ እነኚህ አዳዲስ የገቡ ማሽኖችን በራሳችን አቅም በዚሁ ሜንቴናንሱ ውስጥ ባለን የሰው ኃይል ገጣጥኖ ወደ ስራ እያዋለን የመጣችሁት የደብረ ብርሃን እንጨት ማቀነባበሪያ ፋብሪካ የአካባቢውን ጥሬ ዕቃ ከመጠቀምና ምርቱን ለገበያ ከማቅረብ በተጨማሪ የእውቀት ሽግግር የሚገኝበት ሆኗል። በክልሉ የሚገኙ መሰል የልማት ድርጅቶችን ውጤታማ ለማድረግም የአሰራርና የአደረጃጀት ለውጥ በማድረግ ትርፋማነታቸው እንዲጨምር እየተሰራ መሆኑን በአማራ ክልል ምክር ቤት የግብርና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ከፍ ያለው ሙላቴ ገልጸዋል። ከዚህ በፊት በልማት ድርጅት ደረጃ በአስተዳደር ደረጃ ነበር የሚተዳደሩት። አሁን ወደ ኢንቨስትመንት ሆልዲንግ ባደገ ደረጃ ለማደራጀት ጥረት እየተደረገ ነው ያለ። በዚህ ልክ ሁሉም ደግሞ ሁሉም የልማት ድርጅቶቻችን በዚህ ማዕቀፍ ውስጥ ሆነው የራሳቸውን ሪፎርም እንዲሰሩ እና ምርታማ እንዲሆኑ ለማድረግ ትርፋማ እንዲሆኑ ለማድረግ ጥረት እየተደረገ ነው ያለ። መንግስትም ሁነኛ የሆነ ድጋፍ ቁርጠኛ የሆነ ድጋፍ እያደረገ ነው ያለ። የክልሉ መንግስት አስፈጻሚው፣ ምክር ቤቱ እነኝን እየደገፈ ያለበት ሁኔታ ነው ያለ። በአጭር ጊዜ ውስጥ የተለወጡ ተቋማት ይሆናሉ ብለን አስበን እየሰራን ያለንበት ሁኔታ ነው ያለው። ፋብሪካው በትርፋማነትና በምርት ጥራት የተሻለ መሆኑን ምልከታ ማድረጋቸውን የገለጹት የክልሉ ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ሀናን አብዱ ናቸው። በጉብኝታችን ያገኘ ነው። አስሩንም አመት ሙሉ ትርፋማነትን ነው እንጂ ኪሳራን አላስተናገደም። ይሄ በጎ ተግባሩ ነው። በጥራቱ ስሙን ሽጧል። ፋብሪካው ጥራት ያለው እቃ በማቅረብ ስሙን ያሰረ ነውና፣ ገበያ ለመፈለግ አይወጣም። ቋሚ ኮሚቴ ሰብሳቢዎቹ ፋብሪካውን የተሻለ ውጤታማ ለማድረግ መስተካከል አለባቸው ያሏቸውንም ችግሮች ጠቁመዋል። ለሌሎች ፋብሪካዎችም ልምድ መስጠት የሚችል ፋብሪካ መሆኑን አይተናል። በጉለቶቹም ላይ ተነጋግረናል። በቅርብ ጊዜ ራሱን ማስተካክሎ ምሳሌ ሊሆን የሚችል ፋብሪካ ሆኖ እናገኘዋለን ሚል ኮሜንቶችን ሰጠናል። ይህ ፕሮሰስ የሚደረገው ደግሞ ዋና ጥሬ ዕቃው እንጨት ነው እንጨት ደግሞ ፕሮሰስ ስታስገባው ቴክኖሎጂ ይፈልጋል። ይሄ ከአስር አመት በፊት አብሮ ፋብሪካው ሲቋቋም የተቋቋመ ነው። ስለዚህ ማደግ አለበት። ቴክኖሎጂ ከዚህ በላይ መሆን አለበት። ፋብሪካው ራሱን መውለድ አለበት። ሌላ ለምሳሌ ተረፈ ምርቱን ፕሮሰስ አድርጎ ሌላ ምርት እንዲሆን፣ ሌላ ፋብሪካ እንዲሆን ራሱ ደግሞ ወደ ሌሎች ነጭ ባህር ዛፍ የሚገኙ በት ዞን ላይ ራሱን ሌላ የእንጨት ፋብሪካ ማቋቋም አለበት። ያ ሲሆን ነው የበለጠ ኢኮኖሚው ሊያድግ የሚችለው ህብረተሰባችንም፣ ልንጠቀም የምንችለው ብራንች እየከፈተ መሄድ አለበት የሚል ሀሳብ ሰጥተናል። ይሄ እንደሚያስተካከሉ እነሱም ነግረውናል ማለት ነው። ፋብሪካው ፕላይውድና ቬነር የሚያመርት መሆኑን የገለጹት የፋብሪካው ስራ አስኪያጅ ጌታቸው ይልማ ለተሻለ ውጤታማነትም በትኩረት እንደሚሰራ ነው የገለጹት። በጥራት አንደኛ ነው። ጥራት አንደኛ እንዲሆን ያደረገው ደግሞ ይሄ ዩሪያ ፎርማልዲሃይድን በመጠቀማችን በደንብ እንዲጣበቅ እንዳይሸራረፍ፣ ውኃ እንዳይገባው ለተፈለገው ዓላማ እንዲውል በማድረግ ረገድ ትልቅ እገዛ ስለሚ እነዚህን ጥሬ እቃዎች ዱቄት ስንዴ ዱቄት እንጠቀማለን፣ ቀለም እንጠቀማለን፣ ጅብሰም እንጠቀማለን። እነዚህም በመጠቀም እንሰራቸው ስራዎች ናቸው ማለት ነው። ስራ እድልም ለዜጎች የፈጠረ ድርጅት ነው ወደ ሶስት መቶ ስልሳ ሁለት ሰራተኛ ይዞ አሁን እየሰራ ያለ ድርጅት ነው። ከጫካ እስከ ግቢ ውስጥ ይህን ዘን ነገም ከነጎዲያም እንቀጥላለን ብለን እናስባለን። በፋብሪካው የእውቀት ሽግግር መደረጉንም ስራ አስኪያጁ አስረድተዋል። አጠቃላይ እዚህ ግቢ ላይ ቴክኒካል ስራውን በሙሉ ኦፐሬት ያደርጉት የነበሩት ቻይናዎች ናቸው። የቻይና ሙያተኞች ነበሩ ሲሰሩ የነበሩት፣ ግን እዚህ ላይ አብረው ሲሰሩ የኛ የዚህ አካባቢ ወጣቶች ስለነበሩ ቴክኖሎጂውን እንዲቀስሙ አድርገናል። ቀስመው ከዚህ በኋላ እኛ ይህን መስራት እንችላለን፣ እነሱ ቢወጡ እኛ መተካት እንችላለን የሚል ጥያቄ አቀረቡ። እነሱ እንዲገቡ አድርገን ከገቡም በኋላ ያለምንም ችግር በዚሁ በአካባቢው ልጆች እያንዳንዱ ነገር ኦፕሬት እየተደረገ ቴክኒካል ነገሮች እየፈቱ በዚሁ በእኛው ልጆች እየተሰራ ያለበት አግባባልና ቴክኖሎጂውን ይዘውታል። ግራስ ፓፕ አርገው ትራንስፈር ተደርጎ ውጤታማ ሆንናል ማለት ነው። የምክር ቤቱ ቋሚ ኮሚቴ ሰብሳቢዎች ፋብሪካው ከካፒታል አቅም ግንባታ ጀምሮ የክልሉን ማህበረሰብ ሊጠቅም የሚችልበትን ሁኔታ ለመፍጠር ከሚመለከታቸው ተቋማት ጋር በጋራ እንደሚሰራም ነው የጠቆሙት። እየተዘጋጀ ያለው ሀገራዊ የተቀናጀ ማስተር ፕላን ሀገሪቱ በመሰረተ ልማት ግንባታ ላይ የሚደርስባትን ኪሳራ በዘላቂነት ለመፍታት የሚያስችል መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። በከተሞች ቅንጅታዊ የመሰረተ ልማት ግንባታን ተግባራዊ ለማድረግ የህግ ማቀፎችን ማሻሻል እንደሚገባም ሚኒስቴር መስሪያ ቤቱ ገልጿል። ቴዎድሮስ ደሴ ነው ዝርዝሩን ያዘጋጀው። ባለፉት ዓመታት በመሰረተ ልማት ዝርጋታ ላይ የተቋማት ቅንጅቱ አሰራር ስርዓት ባለመዘርጋቱ አገሪቱን ለኪሳራ ሲዳርጋት ቆይቷል። በተለይም ፕሮጀክቶችን በማጓተት የጊዜ ብክነት፣ ከፍተኛ የገንዘብ ወጪና የመልካም አሰራር ችግሮች ሲደርሱ እንደነበር በከተማና መሰረተ ልማት ሚኒስቴር የተቀናጀ መሰረተ ልማት መሪ ስራ አስፈጻሚው አቶ ቴዎድሮስ ተገኘ ይናገራሉ። ተቋማት ባለመቀናጀታቸው ይደርስ የነበረውን የሀብትና የጊዜ የገንዘብ ብክነት የሚኒስቴር መስሪያ ቤታችን ከኢትዮጵያ የፖሊሲ ጥናት ኢንስቲትዩት ጋር በመቀናጀት ጥናት አጥንተናል። ጥናቱም በ243 የመንገድ ፕሮጀክቶች ላይ ጥናቱ ተካሂዷል። በዚህ ላይ ያሳየን ውጤቱ ከጊዜ አኳያ አንድ ፕሮጀክት ይጠናቀቅ ከነበረበት የሁለት ዓመት ከ44 ቀን ጭማሪ አሳይቷል። ይሄ ጥናት ያጠናነው በ2015 ነው። 16 ላይም የተወሰነ የጊዜ ጭማሪው ከፍ ያለበት ሁኔታ ነው ያለ። ከገንዘብ አኳያ በእነዚህ በ243 የመንገድ ፕሮጀክቶችና ከእነሱ ጋር ይቀናጃሉ ተብሎ ታሳቢ የተደረጉ የመሰረተ ልማቶች በገንዘብ 104 ፐርሰንት ጭማሪ ነው ያሳየ። ስለዚህ እንደ ሀገር የጊዜና የሀብት ብክነታችን ይህን ያህል ነው። አሁን ላይ በከተሞች የተቀናጀ መሰረተ ልማት ግንባታን ተግባራዊ ለማድረግም ሚኒስቴር መስሪያ ቤቱ ሀገራዊ የተቀናጀ ማስተር ፕላን በማዘጋጀት ላይ ይገኛል ብለዋል። ይሄ የማስተር ፕላን ዝግጅቱ እስከሚጠናቀቅ ድረስ ግን የቅንጅት ስራውን እየሰራን ያለንበት ሁኔታ አለ። የኢትዮጵያ መንገዶች አስተዳደር በሚሰራቸው ፕሮጀክቶች ላይ የኢትዮጵያ ኤሌክትሪክ አገልግሎት፣ የኢትዮጵያ ኤሌክትሪክ ኃይል፣ የምድር ባቡር ኮርፖሬሽን የኢትዮ ቴሌኮም ሳፋሪኮም፣ እና በየአካባቢው ያሉ የውሃ የንጹህ መጠጥ ውሃ ዝርጋታ ተቋማት ባሉበት እቅዱ እንዲታቀድ ይደረጋል። ይህንን እቅድ የኢትዮጵያ መንገዶች አስተዳደር ከራሱ ዲዛይን ጋር አጣጥሞ ለመሰረተ ልማት የአገልግሎት መስመሮች በቂ መስመር እንዲተው በማድረግ ዲዛይኑን አዘጋጅቶ ዲዛይኑን ከኛ ጋር በጋራ ሆኖ ታይቶ ስምምነት ሲደረስበት ወደ ስራ ይገባል። ተቋማት በኮሪደር ልማቱ ቅንጅታዊ የመሰረተ ልማት ግንባታን ተግባራዊ የማድረጋቸው መልካም ጅማሮ ይሁን እንጂ ሁሉንም ተቋማት በበላይነት መምራት የሚያስችል የሕግ ማዕቀፎችን ማሻሻል እንደሚገባ ነው የጠቆሙት። የቅንጅት ስራ ላይ ቻሌንጆች አሉ። እነዚህን ቻሌንጆች ከሕግ ማዕቀፍ ማሻሻል አኳያ ተሸሽሎ ሊስተካከሉ የሚገባቸው ጉዳዮች አሉ። የመሰረተ ልማት ዘርጊ ተቋማት ለሚኒስቴር መስሪያ ቤቱ ተጠሪ የሆነው አንዱ ብቻ ነው፣ የኢትዮጵያ መንገዶች አስተዳደር። ከዚህ ውጭ ያሉት ተቋማት ግን ያስተባብራል የሚል በአዋጁ ቢሰጥም ከተጠሪነት አኳያ ያን ያህል ጉልበት ያለው የህግ ማዕቀፍ የለንም። ስለዚህ ይህንን ሊያስፈጽም የሚችል የህግ ማሻሻያዎች እንደ ሚኒስቴር መስሪያ ቤት እንደሚያስፈልግ አቅርበናል። አሁን ያዘጋጀ ነው ማስተር ፕላን አንዱ የሚጠይቀው የህግ ማሻሻያ ነው። እየተዘጋጀ ያለው ማስተር ፕላን ዘጠና አምስት በመቶ የደረሰ ሲሆን ተጠናቆ ተግባሮች ሲደረግ አገሪቱ በመሰረተ ልማት ግንባታ ላይ የሚደርስባትን ኪሳራ በዘላቂነት ለመፍታት የሚያስችል ነው ተብሏል። ያለፈውን ጊዜ በሚያካክስ መንገድ የመማር ማስተማሩ ተግባር መቀጠሉን የሰሜን ሸዋ ዞን ትምህርት መምሪያ ገለጸ። የትምህርት ተቋማት ጥራትን ለማስጠበቅ በሚያደርጉት ጥረት የሚያስፈልጋቸውን ግብአቶች ለማሟላት በየደረጃው ካሉ የአስተዳደር አካላት ጋር በመነጋገር ምላሽ ለመስጠት እየተሰራ ነው ብሏል መምሪያው። ገንዘብ ታደሰ የትምህርት ስራ ተፈጥሯዊና ሰው ሰራሽ በሆኑ ችግሮች እየተፈተነ ይገኛል። ይህ መሆኑ ደግሞ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ እየዳረጋቸውም ነው። ከነዚህ ተማሪዎች መካከል የሆነችው ተማሪ ጥሩ አለም ቸሩ በአካባቢያቸው የሰላም እጦት በመቅጠሙ ትምህርት ፍለጋ ሰሜን ሸዋ ዞን ቡልጋ ከተማ አስተዳደር ቱለፋ አንደኛ ደረጃ ትምህርት ቤት ተገኝታለች። የመጣኝ ከደቡብ ጎንደር ነው እና ከዛ ነበር የመጣኝ አሁን አምስተኛ ነበር መሆን ሶስተኛ ነው የገባውተ ለዛ አሁን ትምህርቴን እየተማርኩ ነው። በደንብ እያጠናሁኝ ነው። እዚህ ጀምሬ ያለሁ፣ በስነስርዓት መማር ጀምሬ ያለሁ። በጣም ትምህርት ቤት እገባለሁ ብዬም አላሰብኩ፣ ግን ለመግባት በጣም ነበር የጓጓሁት። አሁን ገባሁኝ ያንን ለማካካስ ጠንክር እየተማርኩ ነው። እንደ ጥሩ አለም ሁሉ ሌሎች ተማሪዎች በተለያዩ ችግሮች ውስጥ በማለፍ ትምህርታቸውን ለመከታተል እየጣሩ እንደሚገኙም ነው የሚናገሩት። ትምህርት በመጀመሩ ደስታ ተሰምቶኛል። ከዛ ደግሞ አቋርጭ የመጣሁት ከሁለት ወደ ሶስት ላልፍሳል ነው ከዛም በኋላ መሸኝ ላመጣሳል ጦርነት ሆነ እያነበብኩ ነው የቤት ስራ የሚሰጠኝንም ወንድሜን ወይም እናቴን እንዲያስጠኑኝ እያየ ነው የመጣሁት ከባህር ዳር ነው። በመጀመሪያ ትምህርት በመጀመሩ ደስ ብሎኛል። ጥሩ አድርገው እንዲገባን አድርገው ነው የሚያስተምሩ ያው ቤታችን አስተማሪዎቻችን የሚሰጡን የቤት ስራ በመስራትና በማጥናት የትምህርት ጥራትን ለማረጋገጥ ብቁ ተማሪዎችን ለማፍራት እየሰሩ እንደሚገኙ የገለጹልን የቱለፋ አንደኛ ደረጃ ትምህርት ቤት መምህርት አሰለፈች ግርማ የመማር ማስተማሩን እየተሳካ በማድረግ ረገድ ኃላፊነታቸውን እየተወጡ እንደሚገኙ ምን የተናገሩት። ደብተር ሰጠን ለብዙ ተማሪዎች ከመስከረም አምስት ጀምረን ይሄው እስከ ዛሬ ድረስ ትምህርት ጀምረናል። በቃ እቅዶች በማውጣት ተማሪዎች በመርዳት የተለያዩ ቲቶር እንድንሰጥ እየተዘጋጀን ነው። ከዚህ የበለጠ እንዳያቋርጡበት የተለያየ ክፍል ክፍል እንኳን ብናጣ ቆርቆሮ በቆርቆሮ እያደረግን ቲቶሪያል እየሰጠን በየቦታው እያደረግን ተማሪዎቻችን ብቁ ተማሪ ይዘን ለሚቀጥለው ዓመት እንድንሸጋገር ጥረት እያደረግን ነው ማለት ነው። በቡልጋ ከተማ አስተዳደር አራት ትምህርት ቤቶች የሚገኙ ሲሆን በእነዚህ ትምህርት ቤቶች ሁሉ የመማር ማስተማር ስራው እየተከናወነ ሲሆን፣ የምዝገባ አፈጻጸሙ 80 በመቶ መሆኑን የገለጹልን የቱለፋ ጉድኝት ሱፐርቫይዘር ኃይለ መለኮት ረዳ የመማር ማስተማሩ ለውጥ በሚያመጣ መልኩ ለማስኬድ እየሰሩ እንደሚገኙ ምን የተናገሩት። ትኩረት አድርገን እየሰራን ያለ ነው። በጉድኝቱም እንደ ትምህርት ቤቱም ሁሉ የተማሪዎች የትምህርት ጥራት ላይ ነው። እንዲሁም ተማሪዎችን የማስገባት ሁኔታ ስለሆነ በትምህርት ጥራት ላይ ከአንደኛ ክፍልና ቅድመ መደበኛ ጀምሮ ልዩ ርብርብ በማድረግ ማለት ነው። ይህን ማለት ከመምህራን ጋር በተደጋጋሚ ውይይት በማድረግ ሱፐርቪዥን በማድረግ ከሕብረተሰቦቹ ጋር ውይይት በማድረግ በቁጭት ትምህርታቸውን እንዲከታተሉ የማድረግ ስራ እየሰራን እንገናኛለን። ተማሪዎች ወደ ትምህርት ተቋም እንዲመጡ ከቅድመ ዝግጅት ጀምሮ ሰፊ ተግባራትን ማከናወናቸውን የገለጹልን ደግሞ የቡልጋ ከተማ አስተዳደር ከንቲባ ውድነህ አየለ ከተማ አስተዳደሩ ትምህርትን በበጀትም ይሁን በሚያስፈልገው ሁሉ ለመደገፍ ዝግጁ መሆኑንም ነው የተናገሩት። ያንን የነበረውን ባክሎ በሚቀርፍ ሁኔታ ወደ ትምህርት ቤት እንዲመጣ ትምህርት ቤት ከመጣ በኋላ ደግሞ በትምህርት ቤት ምቹ ሁኔታ ኖሮ የመማር ማስተማሩ ሂደት በጣም የተሳለጠ እንዲሆን የጀመርነው በቅዳለ ለምሳሌ፣ የቅድመ መደበኛ ላይ በተጨማሪም ደግሞ ቀሩ የሚባሉትን የማስገባት ስራ እንሰራለን። የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ አቶ ጸጋዬ እንግዳ ወርቅ የትምህርት ግብአት በማሟላት ረገድ ሰፊ ተግባራትን እያከናወኑ እንደሚገኙ ገልጸው ትምህርት ላይ በቁጭት መስራት ያስፈልጋልን ብለዋል። በመንግስትም በህዝብም በአጋሮችም ብለን የወደሙ ለትምህርት አጋዥ የሚሆኑ ግብአቶች የማሟላት ስራ እየሰራን ያለ ነው። አንደኛው ዋነኛው ችግራችን አሁን የመጽሐፍ ጥረት አጋጠመን። አሁን አብዛኛው ተማሪ ወደ ትምህርት ቤት ስናመጣ የመጽሐፍ ጥረት እያጋጠመን ያለ ነው። ከክልል ጋር ተነጋግረን አፋጣኝ ህትመት እየተካሄደ ነው ያለው፣ እሱም ይፈታል። ሁሉም አካላት ድጋፍ ካደረጉ ይሄ ትውልድ የኔ ነው። ነገ ይሄን ክልል፣ ይህንን ሀገር የሚገነባው የሚሰራው አሁን ትምህርት ቤት ላይ ያለው ትውልድ ነው። ስለዚህ ለዚህ ትውልድ ተጨንቀን እንሰራለን የሚል እምነት ነው ያለን። በእኛ በኩል ይሄን ይዘን እየሰራን ያለ ነው። ሌሎችም በዚህ ደረጃ ያግዙናል ብዬ ተስፋ አረጋለሁ። ተመልካቾች በትንታኔ ወደ ምናየው ዘገባ ነው የምናልፈው። የኢትዮጵያ የጥራት መንደር ጥራት ያለው ምርትን ወደ ውጭ በመላክ በዓለም አቀፍ ደረጃ ተወዳዳሪ ለመሆን እንዲያስችል ታልሞ ነው ወደ ስራ የገባው። የጥራት መንደሩ ደረጃቸውን የጠበቁና ጤናማ ምርቶችን ወደ ሀገር ውስጥ እንዲገቡም ያስችላል። ኢትዮጵያ በቅርቡ ወደ ስራ ለምታስገባው የአፍሪካ አህጉራዊ ነፃ የንግድ ቀጠናና በ2018 አባል ለመሆን ላቀደችው የዓለም ንግድ ድርጅት ስራዎቿ የጥራት መንደሩ የማይተካ ሚና ይጫወታል። ኢብራሂም መሐመድ በትንታኔ ተመልክቶታል። የኢትዮጵያ የጥራት መንደር በውስጡ የኢትዮጵያ ስነ ልክ ኢንስቲትዩት፣ የኢትዮጵያ አክሬዲቴሽን አገልግሎት፣ የኢትዮጵያ ቴክኖሎጂ ባለስልጣን፣ የኢትዮጵያ ደረጃዎች ኢንስቲትዩት እና የኢትዮጵያ ተስማሚነት ምዘና ድርጅትን አካቷል። የጥራት መንደሩ ለዘላቂ እድገት መሰረት የሚጥል እንደሆነ ይታመናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው ወደ ስራ ያስገቡት። የጥራት መንደሩ የተቀናጀና ደረጃውን የጠበቀ የጥራት አገልግሎት መስጠት እንደሚችል ይታመናል። በበርካታ የአፍሪካ ሀገራት በብዛት የማይገኙ ሴራሚክ የባትሪና የሶላር ኃይል ማመንጫ መፈተኛ መሳሪያዎችን ለመፈተሽ የሚያስችሉ ላቦራቶሪዎችን ጭምር ያካተተ ነው። በተለይ ጥራት ያለው ምርትን ወደ ውጭ በመላክ በዓለም አቀፍ ደረጃ ተወዳዳሪ ለመሆን እንዲያስችል ታልሞ ነው ወደ ስራ የገባው። የጥራት መንደሩ እጅግ ትልቅ ዋጋ የሚሰጠውና ና በኢትዮጵያ ምርቶች ወጪ ንግድ ላይ ትርጉም ያለው ለውጥ የሚያመጣ እንደሆነ ይታመናል። ኢትዮጵያ በቅርቡ ወደ ስራ ለምታስገባው የአፍሪካ አህጉራዊ ነጻ የንግድ ቀጠናና በ2018 አባል ለመሆን ላቀደችው የዓለም ንግድ ድርጅት ስራዎቹ ሸዋ የጥራት መንደሩ የማይተካ ሚና አለው። በመንደሩ የሚገኘው የኢትዮጵያ የተስማሚነት ምዘና ድርጅት በዘጠኝ የጥራት ደረጃዎችን በጠበቁ ቤተ ሞከራዎች በአራት መቶ ምርቶች ከአራት ሺህ በላይ የጥራት ደረጃዎችን የማረጋገጥ አቅም አለው። ምርቶችና አገልግሎቶችን ዓለም አቀፍ ደረጃቸውን መጠበቃቸውን የማረጋገጥ ተግባር ማከናወኑን የማርኬቲንግና ኮሚኒኬሽን ዳይሬክተሩ አቶ ተኬኤ ብርሃን ገልጸዋል። ከ ሰላሳ አንድ ሺ በላይ አገልግሎቶች ሰጥተናል። ከውጪ አገርም ወደ አገራችን የሚገባም ከሀገራችን ወደ ውጭ በሚወጡም ከሁለት ነጥብ አንድ በላይ የጅምላሜትሪክ ሚሊዮን ሜትሪክ ቶን የጅምላ ጭነትም የኢንስፔክሽን፣ የሰርቲፊኬሽን፣ የቴስቲንግ አገልግሎቶችም ሰጥተናል። በተጨማሪም ከ43 ሚሊዮን ሊትር የምግብ ዘይት ላይም የአገልግሎት ሰጥተናል። ወደ አገርም የሚገባው የሚወጣው ስድስት መቶ በላይ ቋሚ ፋብሪካዎች ሰርቲፋይ የሆኑ ከኛ ጋር አብሮ እየሰሩና ምርታቸው አገልግሎታቸው ጥራት ያለው ስለመሆኑን አረጋግጠን አብረን እየሰራ እንገኛለን። ሌላኛው በጥራት መንደሮ የሚገኘው የኢትዮጵያ ስነልክ ኢንስቲትዩት ነው። ምርቶችንና አገልግሎቶች ጥራት እንዲኖራቸው የመለኪያ መሳሪያዎችን የማረጋገጥ ስራም ተከናውኗል። የኢንስቲትዩቱ ምክትል ዳይሬክተር አቶ ፍቅረ አብ ማርቆስ ወደ ሰላሳ ሺህ የሚጠጉ የመለኪያ መሳሪያዎች በመላው ሀገሪቱ የካሊብሬሽን አገልግሎት ሰጥተናል። በመላው ሀገሪቱ ውስጥ በሚገኙ የኢንዱስትሪ ተቋማት፣ የማምረቻ ኢንዱስትሪ ተቋማት፣ የጤና ተቋማት፣ የኮንስትራክሽን ተቋማት፣ የምርምር ና የስርጽ ተቋማት ውስጥ የሚገኙትን ከሳይንስ መሳሪያዎች ፐርስፔክቲቭ፣ ደግሞ በዚህ ዓመት ወደ 300 የሳይንስ መሳሪያዎች የሚያክል ጥገናከ ነው። የተቋማቱ የጥራት ማረጋገጥ ስራ በስኬት መከናወኑ ሀገሪቱ ወደ ስራ ለምታስገባው የአፍሪካ አህጉራዊ ነጻ የንግድ ቀጠናና በ2018 አባል ለመሆን ላቀደችው የዓለም ንግድ ድርጅት እንቅስቃሴዎች ሚናቸው ትርጉም አለው። ሰርቲፋይድ ሆኖ የጥራት ማረጋገጫ አግኝቶ በኢትዮጵያ ተስማሚነት ምዘና ድርጅት ዓለም አቀፍ የአሰራር ስርዓቱን ተግባራዊ አድርጎ የሰጠውን ሰርቲፊኬት ይዞ ውጭ ሀገር ቢወጡ አምራቾች የተላከው ምርት አገልግሎትም ሊሆን ይችላል፣ ተመራጭ ተወዳዳሪ ይሆናል። የጥራት ማራገጫ አግኝቶ ሲወጣ ተደጋጋሚ የሆነ የፍተሻ ሂደቶችን ያስቀራል። ወጥቶም በገበያ ላይም ተመራጭና ተወዳዳሪ ይሆናል። የአገራችን የምትፈልገውን ሀርድ ከረንሲም ማስመጣት ይችላል ማለት ነው። ለመነገድ ስትል ወደ አውሮፓ፣ ወደ ጃፓን፣ ወደ ሰሜን አሜሪካ ምርትህን ለመላክ በመጀመሪያ ደረጃ ጥራት ያለው ምርት መሆን አለበት። የኢትዮጵያን አጠቃላይ የንግድ ስርዓት ያዘምናል። ኤክስፖርት ላይም ደግሞ የራሱ የሆነ ጉልህ አውንታዊ ሚና ይጫወታል። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ የጥራት መንደሩ ለአፍሪካ አህጉራዊ ነጻ የንግድ ቀጠናና የዓለም ንግድ ድርጅት አባል ለመሆን የያዘችውን እቅድ ማሳካት ያስችላሉ ብለዋል። ብዙ ትልልቅ የዓለም ሀገሮች እንደ አውሮፓ ሕብረት እንደ አሜሪካ፣ እንደ ቻይና ያሉ ዓለም ላይ በንግድ በጣም ያደጉ ሀገሮች ኢትዮጵያ የዓለም ንግድ ድርጅት አባልትን ድጋፍ እያደረገ ያሉት አንዱን መስፈርት ይሄ ጥራት መንደር መገንባቱ ነው አንዱ ማለት ነው። በአፍሪካ ደረጃም ብዙ የአፍሪካ ሀገሮች ከኢትዮጵያ ጋር ለመገበያየት የኢትዮጵያ ምርት ለመቀበል ፍላጎት እያሳዩ ነው ያሉት። የዚህም አንዱ መነሻ የዚህ ጥራት መንደር መገንባት ነው። የጥራት መንደሩ የሀገሪቱን የገቢና የወጪ ንግድ ሚዛንን በማስተካከል የሀገር ውስጥ ምርት እንዲያድግና የውጭ ምንዛሬን በማስገኘት በኩልም የላቀ አስተዋጽኦ እንደሚኖረው ተመላክቷል። ተመልካቾቻችን፣ አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። መሰረት መግጫ ታቀርባችኋለች። የኢፌድሪ የተወካዮች ምክር ቤት የህግ አወጣት ተግባራት ይበልጥ መጠናከር እንዳለበት የጽህፈት ቤቱ የሙያ ዘርፍ ምክትል ዋና ጸሐፊ ዶክተር ንጉሴ መሸሻ ገለጹ። በጽህፈት ቤቱ በህግ ማዕከል ስር ለተደራጁ ሁለት ስራ አስፈፃሚዎች አስፈላጊነትና የስራ ድርሻ ለጽህፈት ቤት ከፍተኛ መራሮች፣ ለዴስክ ኃላፊዎች፣ ለቡድን መሪዎችና ለህግ ክፍሉ ባለሙያዎች ስልጠና ተሰጥቷል። በስልጠናው ማጠቃለያ ዶክተር ንጉሴ መሸሻ ስልጠናው የምክር ቤቱን የህግ አወጣት ተግባር የሚያጠናክርና ሀገራዊ ተልእኮ ለመወጣት የሚያስችለው ነው ብለዋል። አክለውም ስልጠናው የህግ ማዕከሉ ተጠናክሮ ስራው እንዲሰራ እንዲሁም ኢትዮጵያ ያለባትን የህግ ክፍተት ለመሙላትና የምንመኛትን ትልቅ ሀገር ለመፍጠር ያስችላል ሲሉ መናገራቸውን የህዝብ ተወካዮች ምክር ቤት መረጃ ያመለክታል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተቋማዊ ማሻሻያ ጥረቶች አካል በሆነው በሚኒስቴሩ ስማርት ጽህፈት ቤትና ዲጂታላይዜሽን ስራ ላይ ያተኮረ ስልጠና በይፋ አስጀመሩ። የውጭ ጉዳይ ሚኒስትሩ በመክፈቻ ንግግራቸው እንደገለጹት 118 ዓመታትን ያስቆጠረው ይህ ተቋም በሀገራዊና ተቋማዊ ሪፎርም አካል የሆነው ይህ ተነሳሽነት በዋናነት በሰነድና ማህደር አስተዳደር በውስጥና በውጭ ግንኙነት እንዲሁም በደብዳቤ ልውውጥ ብሎም በተቀላጠፍና በቅንጅት የሚሰራ የስራ ሂደትን ጨምሮ በሶስት ቁልፍ ጉዳዮች ላይ ትኩረት ያደረገ የዲጂታላይዜሽን ስልጠና መሆኑን ገልጸዋል። ስልጠናው ለአገልግሎት አሰጣጥራት መሻሻል ለመደበኛ የስራ ሂደትና ለሚኒስቴሩ ተግባራዊ ቀልጣፋ አጸፋ ሰጭነት ከፍተኛ አስተዋጽኦ እንደሚያበረክትም ጠቁመዋል። መስሪያ ቤቱ የዕለት ከዕለት ተግባራት ዲጂታል፣ የተሳለጡ ተደራሽና ቀልጣፋ እንዲሁም ደረጃቸውን የጠበቁ የአሰራር ስርዓቶችን ለመዘርጋት ብሎም የሰራተኛውን የዲጂታል ክህሎት ለማዳበር ከፍተኛ ፋይዳ እንዳለውም አስገንዝበዋል። የውጭ ጉዳይ ሚኒስቴር ዘገባ ነው። ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎችን በማስፋት ቀዳሚ ሚናዋን እየተወጣች እንደምትገኝ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገለጹ። 2025 የአፍሪካ ኢሞቢሊቲ ሳምንት በአዲስ አበባ እየተካሄደ ይገኛል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ በመድረኩ ላይ እንደገለጹት ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎችን ጥቅም ላይ በመዋል የቀዳሚ ሚናዋን እየተወጣች ነው። ኢትዮጵያ የአፍሪካ የአየር ንብረት ታሪክ አዲስ ምዕራፍ እየጻፈች ነው ያሉት ሚኒስትሩ ለአየር ንብረት የማይበገር ኢኮኖሚ በመገንባት ላይናትም ብለዋል። የኢትዮጵያ ዝና በመቶ የሚሆነው የኃይል ፍላጎት ከታዳሽ ምንጮች የሚገኝ መሆኑንም ገልጸዋል። ሀገሪቱ የትራንስፖርት ስነ ምህዳሯን በመሰረታዊነት እየቀየረች መሆኑን ጠቅሰው የፖሊሲ ማዕቀፍ በማዘጋጀት አበረታች ስራ መሰራቱን ተናግሯል። የኢትዮጵያ ፕሬስ ድርጅት ዘግቦታል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሆንላችሁ።